የመታችሁ እንቅፋት አይደለም የሚጥላችሁ! እናንተ ለእንቅፋታችሁ የሰጣችሁት መልስ እንጂ። ጆይስ ሜሪ ከአስር ጊዜ ላላነሰ በአባቷ ተደፍራ መጽሐፍ ስትጽፍ፣ አንቺ ተደፈርኩ ብለሽ ገመድ ከገዛሽ የጣለሽ ነገር እንቅፋቱ ሳይሆን ለእንቅፋቱ የሰጠሽው ምላሽ። የሚገርማችሁ በአሉታዊ ልማድ ውስጥ የገቡ ሰዎች ከሚያጡት ሁሉ በላይ የሚያሳዝነኝ ገንዘብ ማጣታቸው ሳይሆን እምነት ማጣታቸው ነው። እምነት ትረስት በዘመዶቻቸው በእናታቸው በጓደኞቻቸው እምነት ያጣሉ። እንደ ሌባ ይቆጠራሉ። ለምሳሌ አንዲት ወጣት ሴት ልጅ ከጦዘጭ በኋላ ከነማንጋ እንደምታደር አታቀም። አንዳንድ ጊዜ አምስት ወንዶች ስድስት ወንዶች አብረዋት አድረው ታገኛለች። ፊዚካሊ አልተቀጠቀጠችም ይሆናል። ሆነዋ ግን በውስጥ ማንነቷ ኮንፊደንስ ማጣት፣ የስብዕና መላሸቅ ያጋጥማት ፌስቡኳን ቴሌግራሟን እየተጠቀመች እናቷ የአስ መድኒት ለማንሳት እንደዚህ ብላ ዝቅዝቃ አይነት ልጅ ማለት ነው። ሰዎች ከሰው በላይ ለመሆን ቅመው ከሰው በታች ሲሆኑ እንደገና ከሰው እኩል ለመሆን ይቅማሉ። ሱስ ማለት ሁለመናን ሁለንተናን በክፉ ልማድ የመታሰር ሂደት ነው። ክብርህን የምተውለት ጉዳይ፣ ከሰው በታች የሚያደርግ ጉዳይ፣ ውሻ የሚያደርግ ጉዳይ። አልነገሩህም እንጂ ስለሚሳሱልህ፣ አይነግሩህም እንጂ አያምኑህም አምኑ በጣም ነው የሚያፍሩብህ። አንድ ሰው ከጓደኞች በታች ካደረገ ውሻ ካረገ ክብርህን ካሳጣ ደስታን ካሳጣ ከምትወደው ቤተሰብ ከለየ የሌባ እናት ካስባለ በየቱቦ ካደርግ እንደ ቆርቂ ከተገፋ ክብርህን ከተውክለት እሱ ጉዳይ ሱስ ይባላል። በአሜሪካን ሀገር በየአስራ አንድ ደቂቃው አንድ ወጣት በሱስ ምክንያት ይሞታል። አሜሪካን በአፍጋኒስታን በቪየትናም እና ኢራቅ ከሞቱባት ወታደሮች በላይ በሱስ ምክንያት የሞቱባት ከ2013 ከ2017 እጅግ በጣም ብዙዎች ናቸው። እኛ ሀገር አዙሮት ነው የወደቀው ምለው በምትለው አብዛኛው ሰው ስላልተጠና ነው እንጂ በሱስ ነው የሚወድቀው። አንድ ልጅ ሸጦ ጨርሶ ሰው ጤፍ ይሸጣል። ጤፍ ኩንታል፣ ጤፍ የ2400 ብር ጤፍ አውጥቶ በ1ሺ 1 መቶ ብር ለወዛደር 1ሺ ብር ለኪሱ ሲጠጣ አድሮ 500 ብድር በ1ሺ500 ጥግብ ብሎ ከሌሊቱ 9 ሰዓት ሲመጣ፣ በሩ ክፍት ነው። አባቱ ከፍቶለታል። እንዴት በር ከፈቱ? ብሎ ዘሎ ገባ። ከእናት ስቃይ፣ ከአባት ድካም፣ ከእህት ሰርግ፣ ከወንድም ለቅሶ ካስቀረ ይሄ ነገር እኮ አደገኛ አደገኛ ነው። አንድ ብርጭቆ ሲጃራ፣ ሀሺሽ እና መጠጥ አንድ የመጠጣት ማለት ነው። የአንድ ደቂቃ ፖርኖግራፊ ማለት ራስን የመግዛት ክህሎት መጽሐፉ የሚለው ኖ ገበሬ መሆን ጀመረ ይልና ወይንንም ተከለ ይላል። ያ ማለት ምን ማለት ነው? ገንዘቡን፣ ጊዜውን፣ ጉልበቱን፣ ታለንቱን ኤቭሪ ነገር ሰጠው። በተከለው ጉዳይ ላይ ጊዜ ያጠፋል፣ ገንዘቡን ያጠፋል፣ ጉልበቱን ያጠፋል። ተንከባከበው። የተንከባከበው ጉልበቱን የሰጠው ዋጋ ታለንቱን የሰጠው ነገር ጊዜ የወሰደበት ነገር ሲያድግ አሰከረው። ዛሬም ብዙ ሰዎች ገንዘባቸውን የሰጡት ጊዜያቸውን የሰጡት ብዙ ነገራቸውን ኢንቨስት ያደረጉበት ጉዳይ ላይ ያሰከራቸው። ኖህም ወይን ጠጣ። ከዛም እንደዚህ ይላል ሰከረ ይላል። መስከሩ ብቻ አይደለም የሚገርምህ፣ ራቁቱንም ሆነ ይላል። በመሰረቱ የሚያሰክራችሁ የሚያዋርዳችሁ፣ ጨርቃችሁ እንድጥሉ የሚያደረጋችሁ ነገር ከሌላ ቦታ የመጣ ጉዳይ ሳይሆን እናንተ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን፣ ራሳችሁን የሰጣችሁለት ጉዳይ፣ እሱ ሲያድግ አድጎ ብቻ አይደለም የሚያበቃው፣ ጊዜን ሰጥተዋልና ገንዘብን ሰጥተዋልና ብዙ ነገርን ኢንቨስት አድርገበታልና ያንን ነገር መጠቀም ስትጀምር ማውለቅ ነው ምትጀምረው። ኖ ገበሬ መሆን ጀመረ፣ ጠጣ፣ ሰከረ፣ ማውለቅ ጀመረ። ማውለቁ ብቻ አይደለም የሚገርመው፣ ባወለቀው ነገር ምክንያት ልጁ ራቁቱን አየ፣ ከዛስ ሄዶ ራቁቱን ለወንድሞቹ አሳየ። በዚህ ነገር ምክንያት ኖ ከስካር ሲነቃ ልጁ ያደረገበትን ምን እንደሆነ አወቀ። ረገመው ይላል ኖህ። የጀመረው ነገር እሱ ጋር ብቻ ሳይሆን ያበቃው ወደ ልጁ እርግማን ወሰደ። እሱም ብቻ ሳይሆን ያዋረደው ልጁንም በእርግማን ውስጥ እንዲገባ ያደረገው። የመታችሁ እንቅፋት አይደለም የሚጥላችሁ፣ እናንተ ለእንቅፋታችሁ የሰጣችሁት መልስ እንጂ። ምን ማለት ነው? ሁለት ሴቶች ተደፍረው አንዷ ተደፈርኩ ብላ ገመድ ስትገዛ ሌላኛዋ ተደፈርኩ ብላ መጽሐፍ ከጻፈች ማለት ነው። ጆይስ ሜሪ ከአስር ጊዜ ላላነሰ በአባቷ ተደፍራ መጽሐፍ ስትጽፍ አንቺ ተደፈርኩ ብለች ገመድ ከገዛሽ የጣለሽ ነገር እንቅፋቱ ሳይሆን ለእንቅፋቱ የሰጠሹ ምላሽ እንቅፋት እግዚአብሔር ይስጠው። እንቅፋት እንኳን ካቅሙ ወደፊት እንጂ ወደ ኋላ አይጥልም። የሚጥላችሁ የመታችሁ ነገር አይደለም፣ እናንተ ለመታችሁ ነገር የምትሰጡት ምላሽን። ስፕሪንግ ወደ ታች ሲጫናችሁ ወደ ላይ እንደሚያስፈነጥራችሁ ልክ እንደዛ የያዛችሁ ነገር ወደ ላይ ነው የሚወስዳችሁ። ፈረንጆቹ እኮ አይወዝ ሮንግ ብሎ መጽሐፍ ጽፎ ሚሊዮነር ይሆናል ሰው። ስህተቱ እንኳን ገበያ ይወጣል ፈረንጅ አገር። እኛ አገር እኮ ደፍሮ ተሳስቼ ነበር ብሎ የሚጽፍ ሰው ጠፍቶ ነው እንጂ ስህተት እንኳን ዋጋ ይሰጣል። ልማድ ማለት ብለጻፍ በደመነፍስ ከምታደርገው ጀምሮ ያለ ማቋረጥ የምታደርገው ድርጊት ማለት ነው። ያለ ማቋረጥ እኔ ነገር ልማድ ለሁለት ይከፈላል። የመጀመሪያው አውንታዊ ልማድ፣ ፖዚቲቭ ልማድ። አውንታዊ ልማድ ማለት ማንበብን፣ መጻፍን፣ ሰዎችን መርዳትን ጨምሮ ሰዎችን መርዳት ጨምሮ ለመልመድ ከባድ ለማቆም ቀላል የሆነ ልማድ ነው። ለመልመድ ከባድ ለማቆም በጣም ቀላል የሆነ ልማድ አውንታዊ ልማድ ይባላል። አሉታዊ ልማድ የሚባለው በአድራጊው ላይ ክፉ ምልክትን ትቶ የሚያልፍ ክፉ ጠባሳዎችን ትቶ የሚያልፍ አንደኛ፣ ሁለተኛ ክፉ ባህሪያትን የሚፈጥር፣ ሶስተኛ በቀላሉ ሰዎችን ከአድራጊው የሚያርቅ እና ለመልመድ በጣም ቀላል ለማቆም በጣም ከባድ የሆነ ልማድ አሉታዊ ልማድ ይባላል። አሉታዊ ልማድ በድርጊቱ ምክንያት በቀላሉ ሰዎችን ከእናንተ ያርቃል። በከፍተኛ የሱስ እስራት አሉታዊ ልማድ ውስጥ የገቡ ሰዎች በገቡበት ልማድ ምክንያት ሰዎች ከነሱ እየራቁ ይሄዳል። በገቡበት ልማድ ምክንያት ሰዎች ከነሱ እየራቁ ይሄዳል። የሚገርማችሁ በአሉታዊ ልማድ ውስጥ የገቡ ሰዎች ከሚያጡት ሁሉ በላይ የሚያሳዝነኝ ገንዘብ ማጣታቸው ሳይሆን እምነት ማጣታቸው ነው። እምነት ትረስት፣ በዘመዶቻቸው፣ በእናታቸው፣ በጓደኞቻቸው እምነት ያጣሉ። እንደ ሌባ ይቆጠራሉ። ሳያደርጉት እንኳን ቢቀር እነሱ እዛ አካባቢ ካሉ በአሉታዊ ልማት እስራት ውስጥ ስላሉ ይጠረጠራሉ። ሁለት ልጆች ያላት ባል ያላት ይጠጣሉ። በመጠጣቱ ምክንያት ሳይሆን የምታዝ ነው። ከሌሊቱ ዘጠኝ ሰዓት ይገባል። ከሌሊቱ ዘጠኝ ሰዓት በመግባቱ ምክንያት ሳይሆን የምታዝ ነው። ሲገባ ከዘጠኝ ጓደኞቹ ጋር ነው የሚገባው። ከዘጠኝ ጓደኞቹ ጋር በመግባት ሳይሆን የምታዝ ነው። ከዘጠኙ ጓደኞቹ አስር ከል ከእርሱ ጋር ቢያንስ አራቱና አምስቱ ቮሚት ያደርጋሉ። ያንን መጥረግ ያንን እየጠረጉ መኖር በመጥላት አይደለም ከባለዋ ጋር ልትተኛ ሲጠጋት እንኳን ትጸይፈዋለች። ሰው በአሉታዊ ልማድ ሲያዝ በሚያሳዝን ሁኔታ ልማድ የሚያደርገው ልማዱን ብቻ እንድትንከባከቡት ያደርጋቸዋል። የምትንከባከቡት ብር ስታገኙ ሳሙና መግዛት፣ ጫማ መግዛት፣ ጥፍር መቁረጫ መግዛትና ጸጉር መቆረጥ ሳይሆን የሚታያችሁ ባገኛችሁት ገንዘብ ያቺን የለመደባችሁን ሱስ መንከባከብ ነው የሚያስደስታችሁ ስለዚህ ትሸታለህ። ቆዳ ቆዳ ትላለህ። ሀግ አታረግም ማጠፍ ሰዎች አንተን ይጠላሉ። ጥርሲ ይበላሻል። አይኒ ይበላሻል። መልክ ይበላሻል። አጥተህ እየተወላገድክ እንደዚህ እያልክ ላይ ወድቀ የቱቦ ጠርዝ መጥቶ የፊት ጥርስ ይሰበራል። ፊትለፊት ላይ ጠባሳ ይመጣል። ከንፈርህ ጥላሸት ይመስላል። አይንህ ሌላ ከለር ያመጣል። መልክ ይበላሻል። በዚህ ነገር ምክንያት እኩል ተምረ እኩል ዲግሪ ይዘ ስራ ለመቀጠር መስሪያ ቤት ስትገባ ስራ አስኪያጆቹ ገና ኢንተርቪው ሳያደርጉ አይተው ሱሰኛ እንደሆን ያውቃል። ከዚህ የተነሳ በነጥብ ካንተ የሚያንስ ነገር ግን ጊዜውና ሰዓቱን በአግባቡ የሚጠቀም ሰው ስራው ተላልፎ ይሰጣል። በአጭር አማርኛ አሉታዊ ልማድ ብለን የምንለው አንድ መሰረታዊ መገለጫዎቹ ሶስትና አራት ናቸው። አንደኛ ክፉ ምልክቶችን በእናንተ ላይ ትቶ ያልፋል። ይሄ ምልክት ደግሞ ቪዚብልም ሊሆን ይችላል ኢንቪዚብልም ሊሆን ይችላል። በውስጥ ማንነታችሁ እማትረሱ ጠባሳ ትቶባችሁ ሊያልፍ ይችላል። ለምሳሌ አንዲት ወጣት ሴት ልጅ ከጦዘች በኋላ ከነማን ጋር እንደምታደር አታውቅም። አንዳንድ ጊዜ አምስት ወንዶች ስድስት ወንዶች አብረዋት አድረው ታገኛለች። ፊዚካሊ አልተቀጠቀጠችም ይሆናል። በስነ ልቦናዋ ግን፣ በውስጥ ማንነቷ ኮንፊደንስ ማጣት፣ የስብዕና መላሸቅ ያጋጥማታል። ሁለተኛ፣ መጥፎ ባህርያትን የሚፈጥር ልማድ ነው። ተነጫናች ግልፍተኛ፣ ትግስት የሚያጣ መቀመጥ የሚያቅተው የሚቅበጠበት፣ ሀሳብ መሰብሰብ ማይችል ፎከስ ማድረግ ማይችል የሚቅበጠበት ይሆናል። ለቁም ነገር የማይበቃ ይሆናል። ያንን ልማድ ካላደረገ በስተቀር ተደባደብ ተደባደብ ይለዋል። ሂድ ሂድ ይለዋል። ሂጂ ብረሪ የሚለውን ዘፈን ይጫሉ። ፌስቡኳን፣ ቴሌግራሟን እየተጠቀመች እናቷ የአስ መድኃኒት ለማንሳት እንደዚህ ብላ ተዘቅዝቃ እንደሞተችው አይነት ልጅ ማለት ነው። አይቶ ከሆነ አንዳንዱ ወደ ቤት ገብቶ ሰው ሳሎን ቤት ምሳ ይበላም። እንደ ውሻ እየተክለፈለፈ ገብቶ ከጓዳ እንጀራ አምጡ ብሎ ሻውር ቤት ቁጭ ብሎ ይበላል። ሰዎች ከሰው በላይ ለመሆን ቅመው ከሰው በታች ሲሆኑ እንደገና ከሰው እኩል ለመሆን ይቅማሉ። ሰዎች ለምን ይጠጣሉ ትል ሰዎች ማ ይኸውልህ መጀመሪያ በላይ ሰውየው መጠጡን ይወስደዋል። ከዛ መጠጡ መጠጡን ይወስደዋል። ከዛ መጠጡ ሰውየውን ይወስደዋል። ብለጻ የአሜሪካን የመድኃኒት ኤጀንሲ ሲናገር፣ ሱስ ማለት አይምሮን የሚቆጣጠር እና እስከ ሞት የሚያደርስ ግፊት ማለት ነው ይላል። ሱስ ማለት ሁለመናን ሁለንተናን በክፉ ልማድ የመታሰር ሂደት ነው። አንድ ሰው በሱስ ተያዘ ብለን ስንል የደከመበትን ገንዘቡን፣ ጊዜውን፣ ክብሩን፣ ደስታውን፣ ቤተሰቡን ለተያዘበት ነገር አሳልፎ ሲሰጥ ማለት እጅግ በጣም የሚወዳቸውን የአራት ዓመት ልጁን የሁለት ዓመት ለሐጩን ስሞ ሳይጨርስ በጣም የሚጓጓለትን ልጁን አቅፎ ሳይጨርስ ለተያዘበት ነገር ቤተሰቡን፣ ክብሩን፣ ማንነቱን፣ ህይወቱን፣ ስብዕናውን በሚጠጣበትን ቦታ ይሁን በጠጣው ወይም በተያዘበት ሱስ ምክንያት እንደ ውሻ ተደርጎ እንኳን ሲቆጠር ሳይጸጽተውና ሳያመው፣ አንድ ሰው ሱሰኛ ነው ማለት ምን ማለት እንደሆነ ልንገርህ፣ ፕራዮሪቲ የሚሰጠው ጉዳይ ማለት ነው። ከየትኛውም ነገር በፊት ከየትኛውም ነገር በላይ ከየትኛውም ነገር ቅድሚያ ለተያዘበት ነገር ሲሰጥ ማለት ክብርህን ተውለት ጉዳይ ከሰው በታች የሚያደርግ ጉዳይ፣ ውሻ የሚያደርግ ጉዳይ። አልነገሩህም እንጂ ስለሚሳሱል አይነግሩህም እንጂ አያምኑህም አምኑ በጣም ነው የሚያፍሩብህ። አንድ ሰው በሱስ የያዘ ብለን ስንል ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ እንደሚያስከትልበት እያወቀ ሄዶ የሚያደረገው ነገር አለው ማለታችን። ማህበራዊ ቀውስ፣ የኢኮኖሚ ቀውስ፣ የስነ ልቦና ቀውስ እንደሚያስከትልበት እያወቀ ሄዶ የሚያደረገው ነገር ሱስ ይባላል። ከጓደኞች በታች ካደረገ፣ ውሻ ካረገ፣ ክብርህን ካሳጣ፣ ደስታን ካሳጣ፣ ከምትወደው ቤተሰብ ከለየ፣ የሌባ እናት ካስባለ፣ በየቱቦ ካደርግ፣ እንደ ቆርቂ ከተገፋ፣ ክብርህን ከተውክለት እሱ ጉዳይ ሱስ ሲባል አንዳንድ ሰዎች አዲክሽን ቾይዝ እንጂ ዲዚዝ አይደለም ብለው ይላሉ ለእኔ ግን ምንም እንኳን በምርጫ የምትጀምረው ምርጫ የነው ያልከው ምርጫ ምርጫ አሳጥቶ ከእናትህ ስቃይ ከአባትህ ድካም እህት ለማግባት ለሰርጓ የተሰጠውን በርበሬ ከነኬሻው ካሸጠ የአያትህን ዳዊት ካሸጠ አሁን ዳዊት ውዳሴ ማርያም ይሸጣል ውዳሴ ማርያም ካሸጠ ጫማህን ካሸጠ አንድ እግር ጫማ ካሸጠ እቤት ውስጥ ያለ ብረትና ጣሳ ቆርቆሮ እየፈለገ ለቆራሊዮ ሸጠ ሁሉ ነገርህን ከተውክለት ካዋረደ ከሰው በታች ካረገ ውሻ ካረገ አንተ ምክንያት ትንሽ ከሆኑ ቤተሰቦች ትንሽ ትንሽ ከሆኑ እንጀራ ሸጣ ሰው ቤት ወዛደር ፋብሪካ ወዛደር ሆኖ አስተማሪ ሆኖ ገበሬ ሆኖ አስተምሮ ሲያበቃ በመመረቂያ ዓመትህ ነገርህን ጠቅላላ ጥለ ከመጣ ሱስ ይባላል። በአሜሪካን ሀገር፣ በየ11 ደቂቃው አንድ ወጣት በሱስ ምክንያት ይሞታል። አሜሪካን በአፍጋኒስታን በቪየትናም እና ኢራቅ ከሞቱባት ወታደሮች በላይ በሱስ ምክንያት የሞቱባት ከ2013 ከ2017 እጅግ በጣም ብዙዎች ናቸው። እኛ አዙሮት ነው የወደቀው ለምትለው አብዛኛው ሰው ስላልተጠና ነው እንጂ በሱስ ነው የሚወድቀው። ሱስ ከሲጃራ ብቻ ሳይሆን ከቴሌግራም፣ ከፌስቡክ ምናምን እንዲህ ቁጭ ብለህ እንዲህ እያረክ እንዴት እንዴት ይሰራቸዋል እነ ዮናታን እያልክ እንዲህ ፌስቡኩን እንዴት እንዴት ነው የሚሰራቸው እያልክ ሀሳብ ስትሰጥ ይሄ እጅ ሰልሎ ፌስቡክ ወደ ላይና ወረታችን የምታረግበት እጅ ቀጥኖ እንዲህ እያረክ። አንዳንድ ወጣት ሱስ ውስጥ የሚገባው ተመርቆ የግራጁዌሽን ቀን ፈታን ብሎ ወጥቶ የግራጁዌሽን ቀን አጥቶ በዛው ጠጭ ሆኖ ስራም ሳይገባ የቀረ ወጣት አውቃለህ አንተ እስከ ግራጁዌሽን እግርን አጥንተ አጥንተ አጥንተ ዶክተር ነህ ብሎ ሰባተኛ ዓመት ላይ ስትመረቅ ዶክተር ሆኛለሁ ብለህ መርፌ ትወጋለህ ብለን ስንጠብቅ ራስን ኩሽ ትወጋለህ እንዴ! ራስን የሱሰኞች የማምለጫ አባባሎች። ሱሰኛ ስለ ሱሱ ማውራት ስትጀምር የማምለጫ አባባል አለው። የኢትዮጵያ ኤርላይንስ ባደጋ ጊዜ በዚህ በኩል ትወጣለህ እንደሚል ሱሰኛም ጨዋታ ከጀመርክበት ማምለጫ ቀዳዳለሁ። የመጀመሪያው እንደዚህ ይለሃል። የመጀመሪያው ሱሰኛ የሆነ ሰው የመጀመሪያ የማምለጫ አባባል አለው። እሱም እንደዚህ ይለሃል። እንደዚህ ይለሃል የመጀመሪያ እንደጀመ ለመጀመር ማቆም እችላለሁ ይለዋል። ተወኝ የራሴ ኬዝ ነው ይለዋል። ቋን ጥያቄ ልጠይቅህ። አንተ ሱስ ውስጥ በመግባት ምክንያት እየታሰርክ ፖሊስ ጣባ በሄድክ ቁጥር እናትህ ምግብ የምታመላልስ ከሆነ አባትህ ምግብ የሚያመላልስ ከሆነ እየሰረቅ እየመጣ እየተፈለግ የሌባ እናት መባሏ የስነ ልቦና ጉዳት እያደረሰባት የኔ ብቻ ፕሮብሌም ነው እንዴት ይባላል? አንድ ልጅ ሸጦ ጨርሶ ሰው ጤፍ ይሸጣል። ጤፍ ኩንታል ጤፍ የ2400 ብር ጤፍ አውጥቶ በ1100 መቶ ብር ለወዛደር 1 ብር ለኪሱ ሲጠጣ አድሮ 500 ብድር በሺህ አምስት መቶ ጥግብ ብሎ ከሌሊቱ ዘጠኝ ሰዓት ሲመጣ በሩ ክፍት ነው፣ አባቱ ከፍቶለታል። በር ከፈቱ ብሎ ዘሎ ገባ። ያንተን ጂንስ ለማጠብ እንደዚህ የፈተጉበት እጃቸው ፈለጉ ሳይለቃቸው አንተ መልክ ተበላሽቶ ሲመጣ ሲያዩ አንተ ለራስ የሚያስፈራ ፊትህ እነሱ ሲያዩት ምን እንደሚሰማቸው አስብ። ከእናት ስቃይ፣ ከአባት ድካም፣ ከእህትህ ሰርግ፣ ከወንድም ለቅሶ ካስቀረ ይሄ ነገር እኮ አደገኛ አደገኛ ነው። ሻሸመኔ አንድ ጓደኛዬን አገኘሁት። እንደዚህ እየቆጠረ ማን አስፋልት ላይ እንደዚህ ይላል። ምን ሆነ ነው ስለው አዲስ አበባ እየሄድኩ ነው። ማምለጫ አባባል ለጥናት ነው እንጂ ሱስ የለብኝም ይላል አራት ሄክታር ጫት ለጥናት ለምንድ ነው ለጥናት ነው እንዲ ለሪፖርት ለምናምን ነው እንጂ አንድ ግማሽ አይሱዚ ሙሉ አይሱዚ እየቃመ ለጥናት እንዲሁ ሪፖርት እንዲ ፈታ ለማለት ነው ይላል እንደዚህ ሙሉ ፓኮ ሳይሆን ሶስት ፓኮ በቀን እያጨሰ ለምንድ ነው ለጥናት ሱስ በየቀኑ ስለሆነና ስላልሆነ ሳይሆን በውጤቱም ጭምር ነው የሚብራራው ስራዬን አክባሪ ስለሆንኩኝ እኔ ሱሰኛ አልባልም ይለዋል ስራን አክባሪ ስለሆንክ ሱሰኛ አልባልም ትላለ እንዴ ሱሰኛ ለመሆን ስራ አጥ መሆን የለብም የመጨረሻው እንደዚህ ይለዋል እኔ ይለዋል እቺን ቀምሼ ነውን ሱሰኛ ምትሉኝ ይለዋል ከሌላው አንጻር ራሳቸውን እያዩ ሊያመልጡ ይሞክራሉ። አንድ ብርጭቆ ሲጃራ፣ ሀሺሽ እና መጠጥ አንድ የመጠጣት ማለት ነው። የአንድ ደቂቃ ፖርኖግራፊ ማለት ሰው በፖርኖግራፊ ለመያዝ አንድ ደቂቃ ይበቃዋል። ዋን ሚኒት ፖርኖግራፊ ማየት ይበቃዋል። እያንዳንድሽ እዚህ ውስጥ ያለሽ ቴሌግራምሽን አጥፊ፣ ቴሌግራምሽ ላይ እንደ ስቲከር የምትጠቀሚበትን ጉዳይ አጥፊ። እንደ ኩይሳ ነው የሚያደርግህ ፖርኖግራፊ። ኩይሳ ኩይሳ ከውጭ ያምራል፣ ከውስጥ ግን ይበላል። እንደ ምስጥ ነው የሚበላ፣ አቅሜን ሁሉ ነው የሚያሽመደምደው። ሱሰኛ ሲሆን ሰው የሀዘን ስሜት ይመጣበታል። ሰው ሱሰኛ ሲሆን እድሜውን ለማሳጠር ሳይዋዋል ተዋውሏል ማለታችን ነው።